ቶ የተባለው እንግዲህ ፍለሽ የቤቲ ታጥቧል ማለት ነው። ከሽፏል እንግዲህ የቤቲ ሴራ። እንግዲህ ሰራተኛይቱ አንድነት ኪሷ እንዳደረገችው ቤቲ ፍለሹን አንድነት አጥቧለች ማለት ነው። ሁለተኛ እንግዲህ እንዲህ ያለ ስራ ባትሰራ የአሁኑ ሴራዋ ከሽፏል ማለት ነው። እንግዲህ አንድነትም ይሄ ፍለሽ ከጠፋ ፍቅሬ ልታደግበት የሆነው ፍለሽ ከጠፋ እንግዲህ ህይወትሽን ነው ማጣፋሽ አለቅሽም እያለኝ፣ በልጇም የራሷን ምራሶን ታስፈራራታለች። አንድነትም በጣም ስቃይ ውስጥ ነው ያለችው። ወይኔ ከቤቲ ጋር ሲያገናኝሽ አልታደርሽም ማለት ነው። ሁለተኛ ለማድረግ እንግዲህ ሄልኔ ነው ያከበደኝ ነው። ግን ቤቲ ሁለተኛ ወይ ታደርጊያለሽ ይሄ ነገር ወይም ደግሞ አለቅሽም እያለቻት ነው ማለት ነው። አንድነትም ደግሞ ለኪራ ልናገር ነገር ወይስ እያለች በጣም ተጨንቃለች ማለት ነው። እንግዲህ ጽናትም ወደ ቤቷ ተመልሳለች፣ ወደ ስራዋ ማለት ምክንያቱም ያው የሆነ ነገር እንደሆነ እንዳስፈራራችሁ በሆነ ነገር ከራን ገብቷታል። ጽናት እና ፍቅሬንማ ጽናትን አላስወስድም፣ ተመልሼ እታደጋለሁ ቤቴን፣ እንግዲህ ፊት ለፊት ገጥሜ እጋፈጣታለሁ ብላ ተመልሳ መጣለች ማለት ነው። እንግዲህ ውጪ እያላት ነበር፣ አልወጣም እያላት ነበር እያለችሁ ነበር እንግዲህ እናቱ ጋር ደውሉና፣ የሰራችሁ ነግሪያት፣ እኔም ተናግሪ እወጣለሁ፣ ከዛ በኋላ እያለች፣ እነሱ ደግሞ እናቱ ጋር መደወል አይችልም፣ ምክንያቱም ጥፋ ስላለ ማለት ነው። ብቻ እንግዲህ ተመልሳ መታለች ማለት ነው፣ ወደ ቤቱ ፀናት ማለት ነው። አሰላሙ አሌይኩም ወረሕመቱላሂ በረከቱ። ውድ የተከበራችሁ ሰዎች እንዴት ናችሁ? ከእኔ ጋር ሁሉ ሰላም አልሐምዱሊላሂ ረቢል አለሚን በየለችሁበት አለ ይጠብቃችሁ። እንግዲህ ፀናትና የከራ ነገር በጣም እያጓጓን ነው። አሁን ታቂቀን በጣም ተገናኙ ብለን ነበር፣ ቤቲ ከህይወታቸው ወጣች ብለን ነበር። ቤቲ ደግሞ ተመልሳ እያበጣበጠቻቸው ነው። እንግዲህ ደግሞ ከሽፎባታል። የአሁኑ ሴራ ከሽፎባታል። ጽናት እንግዲህ እንደ ደግነቷ መልካም ጓደኞች አሏት መልካም ጎረቤትም አሏት ማለት ነው። ደስ የምለው ነገር ጽናት ተጎኗ ያሉ ሰዎች ሁሉ መልካም ናቸው። ያው እሷም መልካም ስለሆነ እኛ መልካም ከሆን መልካም አያጣንም ማለት ነው። እና የሚያጠናክሯት፣ የሚመክሯት፣ የሚያግዟት ጓደኞች እና ጎረቤት አሏት ማለት ነው። ጽናት እንግዲህ አሸንፋለኝ ላለውኝ ከጎኖ ያለት ጥሩ ሰዎች ስለሆኑ እንግዲህ ፀናትም የምታለይ ቤት ማለች ኬራ እንግዲህ ወደ ውጭ ወጥቶ ሀን የምትባለው ጎረቤታቸው እያገኘች ነበር ነው። እንግዲህ እዛ ቦታ ላይ መታ ሳም ስታደርገው ምንድን ነች ስትላት፣ እኔ ጮኛ ነኝ። ኬራ ጮኛ ነ ለሁሉም ጮኛ ጮኛ ጮኛ ትላለች። ጮኛ ጮኛ ነኝ እያለች ነበር ማለት ነው። ከዚያ በኋላ እንግዲህ ምንድነው የጓደኛው ጮኛ ማለትሽ ነው እያለቻት ነበር ሀና። እኔ የሱ ጮኛ ነኝ እያለቻት ነበር ቤቲ ማለት ነው። ከዛ ሀና ምንድነው ምትለው ስትለው ከራ አይ ንግዴት ሙሻል ሂጂ ምና ማረፍ ሲላት ሄደች ማለት ነው። ከዛ በኋላ ዛርት ቤት ወጋ ደግሞ እንትና አቤት ሄደው እንግዲህ ምሮና ደግሞ ጽናን ነበሩ እነሱ ጋር ስታወራ ኬራ መታ ኬራና ጽናት እንግዲህ አንድ ላይ ቁጭ ብለው ስታያቸው ቤቲ መጣች። ቤቲ መታ ደግሞ እንግዲህ ነገሯን ቀሰቀሰ። ከዛ በኋላ የሃናን ባል እንግዲህ ትንሽ ነገራት ማለት ሴት ልጅ ቀዝቀዝ ስትል ነው እንደዚህ ነገር ለኛ ሲቀዝቀዝ ስትል ነው ቀዝቀዝ በያለ ከዚህ በኋላ እንግዲህ ያው በጸባዋ ነው ስለነሱ ወጥ አጣፋን ሲመጣ ጥላ ጥላ ወጣች ማለት ነው። እንግዲህ ምንድነው ጽናትና ምሩ እየተመካከሩ ነው። እየተመካከሩ ነው። ምነት እዛ ቤት ሆነው እንግዲህ ያለው ነገር እየተከታተሉ ማለት ነው። እንዲሁም ደግሞ የጽናት ጓደኛ ደግሞ ከሄደው የቤትም እንተን ከናስገብተው ልብሷን እየፈተሿት ነበር። ያገኙን ነገር ግን የላቸው ለጊዜው ማለት ነው። አንድነት በጣም ተጨንቃ ለኪራ ነግረው ኪራ ደግሞ እያለቀሰች ስትን ተናገሪ ሆንሽኑ ነገር እያለች እያፈጠ እያፈጠጠች ተነበል ፀናት ግን ተደረሰ ተደረሰባችሁ ኪራ ማለት ነው። ከዚያ በኋላ እሷ ብር አለች። እኔ እንግዲህ ጭንቅ ነገር እኮ አስቸጋሪ ነው። ሁለት ሁለት ቃላት ተናገሩ አንድነት ላይ ይሄ ኪራ ሌላ። ከዚያ በኋላ እንግዲህ ትተዋቸው ሄደች። ምንም ቢሆን ምንም ተሳስተሽ ራሱ ለጽናት እንደት ናገር እያላል ነበር። እንዲሁም ደግሞ ሜኪንግ ጎረቤቱ እየመከሩ ነበር ማለት ነው። ማለት እንዴት ነው ከጽናት ጋር ያለው ነገር? ለምንድን እንደዚህ የምታደርጋት እየምበድላት እያሉ ነበር። አይ እኔ ጋ ሆና እሷ ትጎዳለች ከኔ ትራቅ እያለው ነበርና፣ እንግዲህ ዝም ብሎ ሰው ያለ ምክንያት አይራቅም። ዝም ብለህ እኮ አልፈልግሽም ስትላት ብዙ ጥያቄ ይመጣባታል። ያን ጥያቄ ደግሞ ስትመልስት ምን ብለህ ትመስላታለህ? እያለው ነበርና፣ ግን እኔ ጋር ብትሆን በጣም እንደምትጎዳ እየነገረው ነበር፣ እሱ ጋር ኪራጋ ማለት ምክንያቱም፣ ያው እንትን ያለበትን ነገር ስላልተናገረ ማለት ነው። ይሄ ምክንያት ያወቀ የለም እሱ ብቻ ነው ያወቀው ለሰው ስላልተናገረ ከዚያ በኋላ እንግዲህ እንዱም ሸዋውዱ በማንኛው ኬራ አንተ ማወቅ ያለብህ ነገር አንተ ጽናት ናተ ጽናት ደሞ አንተ ናታ ማኖር እንደማትችሉ ነው፣ ጽናት ናተ ራቃት ብሎ መከረው። እንግዲህ ምንድን ያደረጉት ከዚያ በኋላ ምሩልና ደሞ እንተና ጽናት ተመካክረው እንግዲህ ይሄን ነገር ያወጣና ሊያወጣን ዘልቀልና ዘልቀል ብሎ እየተመካከሩ ነበር። በአንድ ከሆነ ይዘልቃሉ። አንም ታጠገቧ እንግዲህ እንደምትሆን ቃል ገብታላታለኝ ለጽንዬ ማለት ነው። እንግዲህ ጽንዬ ደግሞ ክላሷ አንድነት ክላስ መታወቂያውን ስታገኝ አንድነትን ስሟ ሌላ ነው። ያንን ደግሞ ለጓደኛው እየነገረችን ነበር። የእችን ነገርማ ይዤ አጣራለሁ እያልሽ ነበር እንግዲህ አሁን በጣም ጠንካራ እየሆነች ነው። እንትና ጽናት ማለት ነው። ትደርስበታል የነገሩን ታጣረች ያን እየነገረች ነበር። እንግዲህ ጓደኛዋም ለፍቅር ስትይ መከራ ማሳለፍ አለብሽ መጋፈጥ አለብሽ እያለቻት ነበር ማለት ነው። እንግዲህ አሁን ላይ ጽናትን ሸምጥጦ ከራ ወደ ቤቲ ተገዝብጧል። ምንድን ሊያደርጋት እንደሆነ ብቻ የሆነ ተንኮል አስቧል። በሰላም እንደሚወዳት አቅርቧታል። እንዲሁም እንግዲህ ወደ ውጭ መሳሌ ጋብዛት ደስ ደስ እያላወጣለች ማለት ነው። ያንንም ደግሞ ጽናት ምንድን ነው እያደረክ ያለው ስትለው ጽናትም በጣም ያልሆነ ቃላት እየተናገረ ልቧን ሰበራት ማለት ነው። ሁለተኛ ሰራተኛ እንዴት ትመጫለሽ? ወይም ደግሞ ስራሽ ገብተሽ እዛው ሰራተኛ ንተሽ የናይፍ የቤቲን ፍቅር ነው መበጥበጣት ትነሽ ረክ በቃ ረግኛል። በጣም ልቧን ሰብሯታል። ምን እንደ ሰው ብቻ አላቅም፣ ከባድ ነው። እሷም ደግሞ እንግዲህ ወደ ውስጥ ሲወጡ ተከታትላ እየተከታተለች ኪራ እያለች ነበር ጽናት ማለት ነው። ታጠገቢ እራቂ፣ በቃ በቃሽ እያለ እሱም መጥፎ ቃላት እየተናገራት ነው። ከዚያ በኋላ እንግዲህ ቤቲን በቃ ተራሳችን ላይ ውረጅ እያለች አስቀይመዋት እንግዲህ አብረው መንገዳቸውን ቀጠሉ ማለት ነው። ጽናትን በቋት ሰበረ። ያን ጊዜ ግን ነሆም ደረሰ ማለት ነው። ነሆም ደርሶ እንግዲህ ምን እንደሆነች እየጠየቃት ነበር። ከዚያ በኋላ እንግዲህ ጽናት እውነት ከራህን ጽናትን እንደዚህ ልብ ለመስበር ከሆነ በጣም ተሳስቷል ማለት ነው። አላቅም ብቻ ግን ቤት ቤቲን ግን የቀረባት ሆነ ተንኮላ አስቦ ነው እንጂ በሰላሙ አይደለም። ማለት በደቂቃ ነው የሆነ ሊንከባከባት የቻለው በቃ በደቂቃዎች ነው። እንደዛ ያደረገ ተንኮላ ያስባት መስሎኛል እንጂ በሰላም አይደለም። ድንገት ተንስቶ እንደዚህ እንክብከብ ያደረገላለ ቤቲ ማለት ነው። እና አሁንም እንግዲህ ጽናት እንደዛ ስትለው ቀለበት ቀለበት አረግልሻለሁ በቃ አታምንም? እሺ እያለት እያላት ነበር። ያን ጊዜ በጣም ልባት ተሰበረ ማለት ነው። ለና ሆም እየነገረችው ነበር። ቀለበት ያረግልና ነው ለቤት እያለ አረ ታላብድ፣ ይሄን አደርግም እያላት ነበር ና ሆም ማለት ነው። ብቻ ከባድ ነው። ቤት ያልተፈታቻት ምጽናትም ማለት ነው፣ ግን መጋፈጥ አለባት።